አትክልትም የሁለገብ አድማጭ ተመልካቾቻችን ዛሬ ለክረምት የሚሆንን ፍቱህ መድኃኒት በቤታችን የሚዘጋጅ ይዤላችሁ መጥቻለሁ። ይሄንም በሶስት ነገሮች ብቻ አዘጋጅተን ጤንነታችን እንጠብቅ። ነጭ ሽንኩርት፣ ጥቁር አዝሙድ ዘይትና በማር በመቀላቀል ጤናዎትን ያገኙ። ይሄን ቪዲዮ ላይክ እና ሼር በማድረግ ለሌሎቹ እንዲጠቀሙበት አድርጉ። ወደሚቀጥለው ቪዲዮ ይዛችሁ እገባለሁ። ላይክ እና ሸር ስለምታደርጉልኝ አመሰግናለሁ። ይቀጥላል። ሰላም ሰላም፣ ጤና ይስጥልኝ በዓለም ዙሪያ ያላችሁ ኢትዮጵያውያን፣ ኤርትራውያን የእምነቴን አልክድል የሁለገብ ብቻ ና አድማጭ ተመልካቾች እንደምን አላችሁልኝ? በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ እያል ዛሬም በአዲስ ቪዲዮ ተከስተቻለሁ። ይሄ ቪዲዮ ሁላችሁም ይጠቅማችኋል። ለሴት ለወንድ፣ ለህፃናት፣ ላዛውንቷት ሁላችሁ ይሄን ቪዲዮ ከቻላችሁ ሸር አድርጉት፣ ተጠቀሙበት። እኔ ስለተጠቀምኩበት ነው። ክረምቱ መጭሁን ክረምት ነው። ክረምት ባይኖራችሁም ዝናብ ባይጥልም የክረምቱ በጋው የሚወጣና ክረምቱ ሊገባ ሲል የሚመጡ አቧራዎች፣ ንፋሶች፣ የአየሩ ጸባይ ሲቀያየር ብዙ ጊዜ ጉሮሯችን ያመናል፣ ጉንፋን ይዘናል። ብዙዎች አዘውትረን የምንወስደው መድኃኒት ነው የሙቀት መቀነሻ የጉሮሯችን የሚያድን ምናምን እያለ የተለያዩ መድኃኒቶችን ነው የምንወስድ። እኔ ደግሞ ጥሎብኝ ክኒን የሚባል ነገር አልወድም፣ ክኒን የሚባል ነገር አልወድም። በቤቴ ራሴንን ማከብ ራሴን ለራስ የሚጠቅመኝን ህገና ከህመም ሳይዘኝ ህመሞች እንዳይዙን ህመም እንዳያጠቀኝ አስቀድሜ ራሴንን የምከላከልበት በቤት የማዘጋጀውንን ክረምት ላይ የምጠቀምበትን የጉንፋን የቶንሲል የአስም መከላከያዎችን ነው የምነግራችሁ። ራሱ አስም የሚመጣው በሽታ ነው። አስም የሚመጣው መጥፎ አቧራ ሲሸጠን አቧራ ሲመጣ ነው። ያን ቶንሲሉ ነው ወደ አስምነት ተቀይሮ የሚያፍነን አፍንጫችን፣ ያፍነናን፣ መተንፈስ ያቅተናን፣ ጉሮሯችን ያመናን፣ ብዙ ነገሮች ይሆናሉ። እንደምታዩት ዛሬ የማሳያችሁ ነጭ ሽንኩርት ነው። እንደምታዩት ከዚጋ ነጭ ሽንኩርት አለኝ። ነጩ ሽንኩርት ፍጬ ፈጭቼ አዘጋጅቼ ሌላ ይዤ መጥቻለሁኝ። የሁላችሁ ከዚጋ እንደምታዩት ይሄ ነጭ ሽንኩርት ነው። በእንደዚህ አይነት መልኩ ፈጭቸዋለሁ። እንደ ፈጨሁት ደግሞ ታይታላችሁ ማለት ነው። ከዛ ላይ ምናለ የመሰላችሁ ይሄ የጥቁር አዝሙድ ዘይት ነው። ይሄ አዲስ አበባ ገዝቼ መጥቻለሁ። አንድ ጨርሼ እንዲያውም ቆይ ላሳያችሁ። ጥቁር አዝሙድ ይሄን ጨረስኩኝ። አሁን ደግሞ ይሄን ዛሬ ሌላ ገዝቼ መጣሁ ማለት ነው። አያችሁ፣ ይሄን ጨረስኩት ተጠቀምኩበት። ጥቁር አዝሙድ ማለት በጣም ብዙ በሽታዎችን የሚከላከል ከእግዚአብሔር በታች ራሱ ሞትን የሚያድን ከሞት የሚያድን የሚከላከል ጥቁር አዝሙድ ነው። አስም ያለባቸው ሰዎች ጥቁር አዝሙድ ዘይት ወይንም ደግሞ ፍሬሹ ካላችሁ ፍሬሹ ጧጧት ተነስታችሁ በአፍንጫችሁ እንደዚህ ብታሸቱት እሽት አድርጋችሁ ማላመጥ የምትችሉ ከሆነ አላምጣችሁ ብትውጡት፣ ወይንም ደግሞ እዛይቱ ካገኛችሁ የጥቁር አዝሙድ እዛይቱን ብታገኙ ልክ አሁን እኔ እንደማዘጋጀው አዘጋጅታችሁ ጠዋት ጠዋት አንዳንድ የስኳር ማንካ መዋጥ አለባችሁ። በጣም በጣም አሪፍ አሪፍ አሪፍ መድኃኒት ነው። የጥቁር አዝሙድ መድኃኒት በጣም አሪፍ ነው። አሁን ምንድነው የማዘጋጀው ጥቁር አዝሙድ እዛይት ነጭ ሽንኩርትና ማር ነው። እንዴት አድርጌ አቀላቅዬ እንደምጠቀምበት አሳያቸዋል። አያችሁ ከዚህ ላይ ይሄ የጨረስኩት ነው። ይታያችኋል፣ ይታያቸዋል ብዬ አምናለሁ። አሁን ይሄ አዘጋጅቼ የጨረስኩት ነው። ነጭ ሽንኩርቱ የወጣ ሰው ቀርቷን ይታያችኋል ማለት ነው። ለአንድ ሳምንት ለአንድ ሳምንት ነው የማዘጋጀው ማለት ነው ሳምንት ኑዱ ይላችሁ እዚህ ጋር የቀረው ይሄ ነው። አያችሁ፣ እንደዚህ አሁን ምን አድርጋለሁ መሰላችሁ? እያያችሁኝ ማለት ነው እያያችሁኝ። እዚህ ጋር እንደዚህ አድርግና አያችሁ፣ ይሄ ነጭ ሽንኩርት ነው። ነጭ ሽንኩርት በጣም አድማችሁ ፍጩቴ በግርድፍ ግርድፍ ሳይል ዳማ ያችሁ ሁለት ሻይ ማንካ አዳርግበት ማለት ነው። አሁን ምንድነው የማደርግበት? ያችሁ አሁን ይሄ የጥቁር አዝሙድ እዛይት ነው። ይሄን የጥቁር አዝሙድ እዛይት ወደዚህ ገለብጠዋለሁ። በጣም በጣም አሪፍ በሽታን የሚከላከል በሽታን መቋቋም የምትችሉ ጉንፋን፣ ቶንሲል፣ አስን ደህና ዋል ብላችሁበት የምትታከሙበት አያችሁ ብዛቱ ይሄን ያክላል ማለት ነው። ሽታው በጣም ከባድ ነው። ታቃላችሁ የሮዝመሪ ዘይት በጣም ከባድ ነው። ሽታ አለው አሁን ይሄ የጨረስኩት ሮዝመሪ ነው። ያው ያልቋል ያለው። ሽታው ከባድ ነው። ሽታው ይከብዳል ግን መድኃኒት አይደል? እሱ ይሄ እንደዚህ ያገናኘዋል አሁን ምንድን ነው ማድረግ፣ ማር ቀረበታል። ይህ ንጹህ ማር ነው። ለምታዩት ንጹህ ማር ኦርጋናይዝ ማር ነው የምገዛው ይሄ እና በባዶ ሆዳችሁ ጧጧት አንዳንድ ማንካ፣ ማታ ደግሞ ከቻላችሁ ሻይ የምትጠጡ ከሆነ አንድ ማንካ ይሄንን ትውጡና ሻይ ትጠጣላችሁ ማለት ነው። ግን ፀጉራችሁ ማለት ነው ፀጉራችሁን ምን ጊዜ ምግብ ስታዘጋጁ ፀጉራችሁ አደራ አደራ ፀጉራችሁን ሰሩ። አሁን እዚህ ውስጥ አንድ ፀጉር ብትገኝ ማንም የሚበላው የለም። አውጥተን ነው እንጂ የምንጠዳው ማለት ነው። ምክንያቱም ፀጉራችሁን በጥንቃቄ እንደዚህ በሻሽ እስር አድርጋችሁ ምግብ ስታዘጋጁ ማንኛውም ምግብ ስታዘጋጁ ፀጉራችሁን እሰሩ። ይሄ ይህን ጊዜ አቀላቅላችሁ ታስቀምጡታላችሁ። ጧት ጧት እየተነሳችሁ አንዳንድ ማንካ እንደዚህ ታገናኙትና እንዲህ እንዲህ መታ መታ መታት አደርጉትና አንድ ማንካችሁን ዋጥ እንደዚህ መታ መታ መታት አደርጉትና አንድ ማንካችሁን ዋጥ ማድረግ ማለት ነው። እና ለልጆቹ ራሱ በጣም ይጠቅማል። ለሕፃናቶቹ በጣም ይጠቅማል። ለሁሉም ሰው የሚጠቅም ስለሆነ ሁላችንም ተጠቀሙበት፣ ማለት ነው። ሁላችሁም ተጠቀሙበት። ነጭ ሽንኩርትም ነጭ ሽንኩርት ነው። ጥቁር አዝሙድ ደግሞ በጣም መድኃኒት ነው። በጣም እራሱ በመጽሐፍ ቅዱስ ላይ ጽፏ ስለ ጥቁር አዝሙድ ማለት ነው። እና ጥቁር አዝሙድ በጣም መድኃኒት ነው። በጣም ብዙ ብዙ ብዙ ብዙ መድኃኒቶች አሉት። የጥቁር አዝሙድ ይዘርዘር ከተባለ በጣም ብዙ መድኃኒትነት አለው ማለት ነው። አያችሁ ውድ የሀገሬ ልጆች እንደዚህ አድርጋችሁ ተጠቀሙ። ይሁላችሁ ያችሁ ግን ቀይትን አለባቸዋ እዚህ የተለጠፈው ይሁላችሁ ይሄ ራሱ ማር ነው። የማረጋን የነበረ ማር ያመጣሁበት የነበረበት ይሄ ነው። ይታ እንዲታያችሁ በታያችሁ ይህ ቪዲዮ አይቆራረጥ። ይሄ ለእናንተ እንድታያችሁ ቀጥታ ነው የሚወጣው ማለት ነው እዛ አንዴ ደግሞ ከለመዳችሁት በኋላ በእውነት ሱስ ነው የሚሆነው። አንዴ ከለመዳችሁ በኋላ በእውነት ሱስ ሱስ ነው የሚሆነው። ይ ያችሁት ይሄ ይሄ ሱስ ነው የሚሆነው። ፍቱህ መድኃኒት መድኃኒትነቱ ግልጥም አድርጌ ቋጥሬ አስቀምጠዋለሁ። ደስ ሽንኩርቱ ዘገጠ ግን ሁልጊዜም ልትበሉ ስትሉ ተዋቅጥዋተዋቅጧ ታደርጉታታችሁ ማለት ነው። እና ራሳችሁን ጨፍቁ። ውድ የሀገሬ ልጆች ኢትዮጵያኖች፣ ኤርትራኖች እሽንኩርት ማር ሽንኩርት ማር፣ ጥቁር አዝሙድ ዛይት በጣም በጣም ፍቱን መድኃኒት ነው። ሐኪም ቤት መሄድ አይጠበቅባችሁ። ሐኪም ቤት መሄድ ይጠበቅባችሁ። እራሳችሁን በቤታችሁ ማከም ትችላላችሁ። እንደ እምነቴን አልከድም ማለት ነው። እኔ ይሄ ዶክተሮች ምናምን የሚሰጡትን ክኒን አልወድም፣ ክኒን አልወድም። ራሴን ግን በቤቴ ውስጥ እንደዚህ ማከም በጣም ጎበዝ ነኝ ማለት ነው። ስለዚህ ሁላችንም ልጆች ያላችሁ፣ ለልጆቻችሁ ልጆች ላላችሁ፣ በተለይ ከመዳም ቤት ያላችሁ ልጆች ይሄ ጥቁር አዝሙድ ዘይት አለ በየቤቱ ከሌለ ደግሞ ኦርጋናይዝ ቤት ስለሚሸጥ እነዚህ የኦርጋና እህል የሚሸጡ የለም፣ ኦርጋናይዝ የሆኑ ሱቆች አሉ አይደል? ተልባ ምናምን የተለያዩ ነገሮች ኦርጋናይዝ የሚሸጠው ከዛ ቤት ስለሚሸጥ ውድ ነው፣ ግን ከራሳችሁ በላይ የሚሆን የለም ማለት ነው። አሁን እቺ ሁለት መቶ ሀምሳ እንትን ነች ስንት ነው ዋጋዋ? ሀምሳ ብር ነው ሀምሳ ብር ነው ዋጋዋ ማለት ነው። ማርም እንደዚህ ኦርጋና ኦርጋናይዝ ሲሆነ ማር በስነ ስርዓቱ እንደዚህ ኦርጋናይዝሽን ሲሆን፣ ሁሉም ነገር ኦርጋናይዝ ሲሆን፣ ሽንኩርትም ነው። ሽንኩርት ያው ሽንኩርት ነው ማለት ነው። ሁላችሁም ይሄን በማድረግ ራሳችሁን እንጠብቁ፣ ራሳችሁን ተንከባከቡ። ሁድ ኢትዮጵያውያን፣ ኤርትራውያን ወዳችኋለሁ፣ አከብራችኋለሁ። ከኔ በላይ ደግሞ እግዚአብሔር አምላክ ይውደዳችሁ፣ እግዚአብሔር ያክብራችሁ። ራሳችሁን እየጠበቃችሁ እኛ ስንኖር ነውና፣ ሌሎችን መኖር የሚችሉት እኛ ስንኖር እኛ አቅም ሲኖረን እኛ ጉልበት ሲኖረን ነው ሰርተን ሌሎቹን መርዳት የምንችል። እንዴ የፀጉራችሁ ነገር አደራ። ወደ ምግብ ከመስራታችሁ በፊት ጥብ ብላችሁ ልብሳችሁን ቀር አድርጋችሁ ፀጉራችሁን አሰር አድርጋችሁ ነው መጀመርና መስራት ያለባችሁ እላችኋለሁ። ወደ ኢትዮጵያውያን ኤርትራውያን ወዳችኋለሁ፣ አከብራችኋለሁ። ደህና ሆኑልኝ። ባይ ባይ